በግብይት ሂደት ውስጥ ያሉ ያልተሳለጡ የገበያ ስርዓቶችን ለማስተካከል የኅብረት ስራ ማኅበራት አስተዋጽኦ አስፈላጊ ነው ሲሉ የኢትዮጵያ ኅብረት ስራ ማኅበራት ኮሚሽነር አምባሳደር ሽፈራው ሽጉጤ ተናገሩ። በኅብረት ስራ የተደራጀ ኢንዱስትሪላይዜሽን እንዲመጣ መሠረታዊ የሪፎርም ትግበራ እየተከናወነ መሆኑንም ኮሚሽነሩ ተናግረዋል። ቤተልሔም ሰለሞን ተጨማሪ አላት። የ2017 በጀት ዓመት የስድስት ወራት እቅድ አፈጻጸሙን የገመገመው የኢትዮጵያ ህብረት ስራ ኮሚሽን የማህበረሰቡን አቅም በማጎልበት የህብረት ስራ ማህበራትን ብቃት በዘላቂነት መገንባትን አለማድርጎ የተዘጋጀው የሪፎርም ማሻሻያ ትግበራን አስመልክቶም የክልልና ከተማ አስተዳደር ተወካዮች በተገኙበት የውይይት መድረክን አካሂዷል። የህብረት ስራ ማህበራት ምርቶቻቸውን ለገበያ በማቅረብ ተወዳዳሪ እንዲሆኑ ለማስቻልና ጠንካራ ስራ ለመዘርጋት ታልሞ ባለፈው አንድ ዓመትም በሀገር አቀፍ ደረጃ ትልቅ አቅም የሚፈጥር ሪፎርም እየተተገበረ እንደሚገኝ የኮሚሽኑ ኮሚሽነር አምባሳደር ሽፈራሹ ጉዴ ገልጸዋል። በህብረት ስራ የተደራጀ ኢንዱስትሪላይዜሽን እንዲመጣ የተደራጀ ህዝብ አቅም እንዲመጣ የተደመረ ህዝብ አቅም እንዲመጣ፣ መንግስት አለ፣ የግሉ ዘርፍ አለ፣ የተደራጀ ህዝብ አቅም ደግሞ በህብረት ስራ ማህበራት በኩል እንዲመጣ ማድረግን፣ በዚህም ሪብራንድ ማድረግን ታሳቢ ያደረገ ስራ እየሰራን ነውና ይሄ መሰረታዊ የሚባለው የህብረት ስራ ሪፎርም ነው። ሁለተኛው ግን እስከዛ ድረስ የተፋዘዙ አገልግሎት የማይሰጡ ያሉበት ደረጃ በትክክል የማይታወቁ በትክክል የሚሰሩ እና በገበያ ውስጥ ደግሞ ኦፕሬት የሚያደርጉ የኅብረት ስራ ማኅበራት አሉ። እነዚህን መረጃ መሰብሰብ፣ የተሰበሰበው መረጃ መሰረት አድርጎ በደረጃ እነሱን መለየት፣ በተለየው ደረጃ ላይ መሰረት አድርጎ ደረጃ መስጠት፣ ቅድም እንዳያችሁት ሀ ለ ሀም የሚባለው በአረንጓዴ ቢጫ፣ ቀይ መለየት ከዛ በኋላ ለነዛ ደረጃ መስጠት ሰርቲፋይ ማድረግ እና ደረጃውን የማያሟሉትን ማፍረስ፣ ደከም ያሉትን ደግሞ እንዲዋሃዱ ማድረግ። ይሄ ፈጣን ምላሽ የሚሻ ወደ ዋናው ፖሊሲ ዝግጅት እንድንሄድ የሚያዘጋጅ ስራ ነው። አልፎ አልፎ ይታዩ የነበረው የአመለካከት ክፍተቶችን በመፍታት በሪፎርም መሰረት ወደ ትግበራ ከተገባ በኋላ ለውጦች መምጣታቸውን የገለጹት ደግሞ ከተለያዩ ክልሎች የመጡ ኃላፊዎች ናቸው። ሪፎርም በማድረጋችን እየታዩ ያሉ ውጤቶችም አሉ። አንዱ የባለቤትነት ስሜት ጨምሯል። ሁለተኛ መርጅ እያደረጉ ነው። መርጅ በማድረጋቸው ደግሞ ካፒታላቸው ከፍ እያለ ነው። ይሄ ጉድለት የማስመለስ እና ሪፎርሙ ከመምራት አኳያ የሚያጋጥሙ ቻለንጆች የሚለውን ነገር ለማየት ሞክረናል። ከቻለንጆች ውስጥ አንዱ ግንዛቤ ፈጠራ፣ ስለ ሪፎርሙ አስፈላጊነት ባለቤቶቹ፣ በየደረጃ ያለ አመራር አካላት የፖለቲካ አመራሩን ጨምሮ አጋር አካላት ስለ ሪፎርሙ ግንዛቤ እንዲኖራቸው ማድረግ የመጀመሪያ ስራ ስለነበረ በክልል ደረጃ ንቅናቄ መድረክ አካሄድን እንደኛ ክልል ወደ 2050 ማህበራትን ይዘን ነበረ። ይህን ንቅናቄ ሪፎርም እየጀመር ነው። ነገር ግን በየ መዋቅሮቹ መረጃቸው የነበረ ማህበራትን የማግኘት ስራ ተሰርቷል። እነዚህን ተግባራዊ ባደረግን መዋቅሮች ላይ ደግሞ የማህበራት አሁን ላይ ያሉ ውጤታማነታቸው ማነታቸው ጨምሯል። ይሄንን ሪፎርም ተግባራዊ ለማድረግ የመጀመሪያው ስራ እየጀመረው ግንዛቤ ፍጠራ ስራ ላይ ነው። ይሄንን ሀሳብ ሲያቀር በመጀመሪያ አካባቢ ስራ ግሌ ማድረግ ነገር አለ። እነሱ ላይ የግንዛቤ ማነስ ችግሮች ነበሩ። ይሄንን በሰፊው ግንዛቤ መፍጠር ስራ የተሰራ የመጣበት አግባብ አለ። ማህበራት ተወዳዳሪ እንዲሆኑ በተጀመረው ሪፎርም እንደክልላችን እነዚህ ማህበራት የላቀ ደረጃ እንዲደርሱ ደግሞ ድጋፍ የሚደረጉ ምንድን ነው የሚለው ነገር አንድ ሱን ለየለየን ነው ቀደም የነበረው አሰራር ግልፀኝነት ያልተፈጠረ እዛ ጋር ድጋፍ የሚያደርገውም አካል አመራሩም ሆነ በብቃት ያንን ለይቶ የመደገፍ ስራዎች ችግሮች ነበሩ። እነዚህ ችግሮች ለይተን እንደ ክልል ከዚህ ቀደም የአፈር ማዳበሪያ አቅርቦትም ብድር አስተዳደርም ችግር ነበረበት። ያንን አሰራር ቀይረናል። የህብረት ስራ ማህበራት አቅማቸውን በማሳደግ የሀገሪቱን ኢኮኖሚ መደገፍና የማህበረሰቡን የኑሮ ጫና ለማቅለልም የበኩላቸውን ሚና እንዲወጡ እየተሰራ መሆኑን የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ተናግረዋል። ወደፊት ህብረት ስራ ማህበራት ሰዓት የነሱ መጋዘኖች እንዲኖሯቸው ማለት ይሄ ዌይራውስ የሚባለው ከዛ ደግሞ ኮልድ ቼኖች ኖሯቸው የሚያበላሹ ሰብስቦ ለምሳሌ ትማቲም፣ ሽንኩርት ምናምን የበሉትን እዛ ይከማችና እዚህ ደንበኛው የሚያገኝበት ስርዓት በመፍጠር በምርት በግብይት ሂደት ውስጥ ያሉ ያልተሳለጡ እና ለገበያ መዛባት ምክንያት የሚሆኑ ነገሮችን እነሱ ግልጽና ተጠያቂነት ያለው የግቢ ስርዓት በመዘርጋት ስርዓቱን እንዲያስተካክሉ የማድረግ አስተዋጽኦ ነው እንዲያደርጉ የሚፈለገው። ኮሚሽኑ በሪፎርም ትግበራው ወደ ስራ ያልገቡት የአፋር ትግራይና ጋምቤላ ክልሎችን ወደ ስራ ለማስገባት እየሰራ መሆኑን ገልጸዋል።